እባላለሁ አስጠቅላላ ሆስፒታል የቀዶ ሕክምና ስፔሻሊስት ሐኪም ነኝ። ዛሬ ስለ ኪንታሮት ህመም አጠቃላይ ሁኔታ አጭር ማብራሪያ ይሰጣለሁ አብራችሁ እንድትሆኑ ገብዛ የኪንታሮት ህመም በፊንጢጣ አካባቢ ያሉ ደም ስሮች በሚገታተሩበት ጊዜ የሚመጣ የህመም አይነት ነው። ይህ ህመም እንዳጠቃላይ ፕሪቫላንሱ ወይም ደግሞ የበሽታው ስርጭት ከፍተኛ ነው። እንዳጠቃላይ የሴቶችንም ወንዶችንም አብዛኛውን ጊዜ በኩል ደረጃ በሚባል ደረጃ የሚያጠቃ የህመም አይነት ነው። ይህ ህመም እንዲው በተለምዶ እንደሚባለው ሴት ወንዴ የሚራባ ምና የሚባል አይነት አይደለም። ይህ ህመም በሁለት ዋና ዋና ደረጃዎች ይከፈላል። አንደኛው የውጭኛው የሚባለው ክንታሮት ነው። ሁለተኛው የውስጠኛው የሚባለው ክንታሮት ነው። የውስጠኛው ክንታሮት አራት ደረጃዎች አሉት፣ ደረጃ አንድ ደረጃ ሁለት ደረጃ ሦስት ደረጃ አራት የሚባሉ። ይህም ራሱን የቻለ ትርጉም አለው። እንዳጠቃላይ ይህ ክንታሮት ህመም እንደ መንስኤ ወይም ደግሞ እንደ ሪስክ ፋክተር ምንላቸው ምክንያቶች አሉ። አንደኛ የሆነ የሆድ ድርቀት ያለባቸው ሰዎች ላይ ይህ የመምጣት ዕድሉ ከፍተኛ ነው። ሌላኛው ተቅማጥ ያላቸው፣ ዝቅተኛ የሆነ ፋይበር ያለው ምግብ የሚመገቡ ሰዎች ጋር፣ እድሜያቸው ከፍ ያሉ ሰዎች ጋር፣ ነፍሰ ጡር እናቶች ጋር፣ ክብደታቸው ከፍ ያሉ ሰዎች ጋር ይህ በሽታ የመፈጠር ዕድሉ ከፍተኛ ነው ከሌሎች ሰዎች ጋር ስናነጻጽ። እንደ ምልክት የምንጠቅሳቸው ዝቅተኛው ስንጀምር፣ ፊንጢጣ አካባቢ የማሳከክ ነገር ይኖረዋል። ከዛ በተጨማሪ ደማቅ የሆነ የደም መፍሰስ ሊኖረው ይችላል አንዳንዴም ውጭ ላይ ባጮች ሊታዩ ይችላል። ይህ ህመም የተለያዩ ህክምናዎች አሉት። አንደኛው ህክምና በመድኃኒት የምናክመው ነው። ሁለተኛው በቀዶ ጥገና የምናክመው የህክምና አይነት ነው። በመድኃኒት በምናክምበት ጊዜ የምሰጣቸው የተለያዩ መድኃኒቶች አሉ። አንደኛው ፊንጢጣ አካባቢ የሚገቡ እና የሚቀቡ ክሬሞች አሉ። የሰገራ ማለስለሻዎች አሉ። ከዛ በተጨማሪም የላይፍ ስታይል ሞዲፊኬሽን የምንለው አለ። የአመጋገብ ስርዓታችን ማስተካከል በተለይም ደግሞ ብዙ ፋይበር ያላቸው ምግቦች መጠቀም፣ ብዙ ፈሳሽ መውሰድ፣ አንዳንዴም ህመሙ ከተፈጠረ በኋላ በባለ ውሃ ጨው እያደረጉ 10 ለ15 ደቂቃ መዘብዘፍ ያስፈልጋል። ይህም ሆኖ ህመሙ የማይሻል ከሆነ እና የሚጨምር ከሆነ የመጨረሻ መፍትሄ የሚሆነው በቀዶ ጥገና ተሰርተው ሙሉ በሙሉ ከህመሙ መፈወስ ይችላል። ላዳመጣችሁኛ መሰግናል። አፊላስ ጠቅላላ ሆስፒታል በዋሽ አእምሮዎች ተንከባካቢ ነው።